ጉዳዩ በጣም ውስብስብ ሆኗል። በጣም ተጋኖ ነው ያለው። ማለት በብዙ ይሄ በዚህ ምክንያት በዚህ ግጭት ከብዙ ሰው ጋር የተጣላ ነው። በመሐል ያለው ባልተረጋገጠ ነገር ለኔም ትንሽ ጉዳዩ ውስብስብ ነው፣ ከበድ ያለ ነው የተፈጠረ ያለው ነገር። ሃፍቶምም ተከሷል ያው በዚህ ጉዳይ። ነገ ፍርድ ቤት ወረቀት ይደርሰዋል ምናምን። በዚህ በጣም ጉዳዩ ውስብስብ የሆነ ነው ያለው። በመሐል ሃፍቶም ያው ደውዬለታለሁ። ዛሬ ሃፍቶም ፊት ለፊት ነው ማገኛ፣ ምክንያቱም የሕክምና ወረቀቱ ስለሆነ የሕክምና ወረቀቱን አብረና ሁለታችን ከፍተን ብናየው ማለት ነው። ትክክለኛ ነው ማለት ትክክለኛ ማመን የምችለው ራሱ መጥቶ ለእኔ በቃ እንደዚህ እንደዚህ የተፈጠረውን ነገር የሕክምና ወረቀቱን ፊት ለፊቱ ይዤ በመጥቼ አስረዳኝ ማለት ነው የምችለው። የሕክምና ወረቀቱን አብረን ከፍቷለን አለ። እሱ እስኪመጣ የጠበቅኩት አሁን ጉዳዩ በጣም መንጃ ስር የሰደደ ነው። አይላትም ያው የተናገረው ነገር በጣም ነው የሚደብረው። ደስ አይልም የሚያወራው ነገር በቃ አንቺ ወንድሜ እንደዚህ እንደዚህ አውቀሽ ነው አንቺ እንደዚ ያደረግሽው፣ ሁለታችሁ አውቃችሁ ነው እንደዚህ ያደረጋችሁ ያላችሁ ተማክራችሁ ነው ምናምን ነገር ነው እያለ ያለው። በቃ ካፉ የሚወጣው ነገር በጣም ሰውን የሆነ ነገር ሳትፈልግ በግድ የሆነ ሰው መጥፎ ነው የሚያስደርገው። ያው እሱ ለሚያወራው ነገር እኔ ለሱ ማለት አለ አይደለ፣ አንዳንድ ጊዜ ንቀው የምታዋ አይነት ሰው እንደዚ አይነት ስለሆነ እኔ የእሱ ንግግር ንቄው ነው ማልፈው ግን ደስ አይል የሚያወራው ነገር እሱ በሀገርና በብሄር ነው እያሰብ ያለው። እኔ በነዛ መንገድ አንድ ነገር በነዛ ያሰብኩት ነገር የለም። በዛ ምክንያት እሱ ከኔ ጋር አሁን ግጭቱ ጠርቼው ነበረ ግን ልመጣ አልቻለም። አይላት አልመጣም ብሏል ው እሱ ቢቀርም ኖርማል ነው። ግን ዋናው ጥፋቱን አምኖ ወረቀቱን ከኔ ጋር ለማየት እንግዲህ ሃፍቶም አላመነም። ግን ወረቀቱን ስንከፍተው ያምናል ብዬ ተስፋ አደርጋለሁ። እሱ ሲመጣ ወረቀቱን ከፍተን አብረን የምናይ ሆናል ውጤቱ ምን እንደሆነ ማለት ነው። እየደወለ ምናምን እያስቸግረኝ ነው ያለው ኃይላት ማለት ነው። እገላችኋለሁ፣ ለወንድም እያስፈራራችሁ ነው ምናምን። እኔ ለማንም አላስፈራራውም። ምንም ብዬ ነው ማስፈራራው? ምን ሲመጣ ብዬ ነው የማስፈራራው? እንዴ እሱ ፈጣሪ ነው እንጂ ሰው ልጅ ነው። ሰው ልጅ መፍራት ምን የሚሉት ነው? እና ደውሎ እኔ እያስፈራራኝ ነው። እንደዚህ እንደዚህ፣ ከዚች ሀገር መውጣት አትችሉም ማንም አይለቃችሁም ምናምን እያለ ነው እያስፈራራኝ ያለው ማለት ነው። እሱ ለሚናገረው እኔ ጉዳይ አይደለም። ዋናው ይሄ ጉዳይ በትክክል መረጋገጡ ነው። ጉዳዩ እንዲረጋገጥ ደግሞ በጣም ነው የምንፈልገው። ምክንያቱም መፍረድ አልችልም ማንም ላይ ማለት ነው። ይሄ ጉዳይ ሲረጋገጥ ብቻ ነው የምችለው። አሁን ሃፍቶም እስኪመጣ እየጠበኩት ነው። ያው እሱ ሲመጣ እንግዲህ ምን እንደሚል፣ እኔ በትክክል በዚህ ጉዳይ ተረብሼ ነው ያለሁት አምኖ ወይ አምኖ ወይ ትክክለኛው ወሬ ነገር ለኔ ቢነግረኝ በጣም አሪፍ ነው ትክክለኛው ነገር ለኔ እሱም ቢሆን ትክክለኛ ነገር አይነግረኝም እቤት ሲሄድ የለም ስደውለት አያነሳም ስልክ አንስቶ ቢያንስ እንደዚህ እንደዚህ ነው ሁኔታው ማለት ይችላል ገና ለገና በጥፊ ተመተው ወይም በቦክስ ወይም ጠለዛችሁን ብሎ አይደለም ነገሮችን ያገነን ያለው አይደለ ለዚህ በዛ ሆነ የሚያገነን የምፈልገው ችግር የለውም ከተገናኝትነ ሁሉን ነገር መጨረስ እንችላለን እንግዲህ ሃፍቶም እየመጣ ነው እንቀበለው ምነው እስካሁን ጊዜ ወሰደብህ በጣም ቆየኩ ስራህ ነው። ስራህ ነበረብህ እና ይሄን ጉዳይ ሳልፈተው ታብራራልኝ ተማለት ይሄን ወረቀት ከፍተን ሳናየው ጉዳዩ ምን እንደነበረ ምን እንደተፈጠረ

ከዚ ለካሙ ገይረ ኺቅርታ ይ ኽብል ተልኸ ብሱር ከይተሓስብ እዮም ኣነ ይቅርታ ይጠየኮ ሎምኩ ኣነ ኣሁንም ነገሩን ታብራራልኛ ኣለዎ ኣነ ምንም ዝራርቦ ነገር የብለይ ኮ ይለክስ ጀመር ምን እንደተፈጠረ እዩ ታይ ተፈጢሩ ምንም ዝተፈጠረ ነገር የለ ኣኽል ተፈጠረ ነገር ግን እኒዮ እኮ ኣንተ እኮ ዘንሳት ኮነ እየጠየኩ ያሉት የሕክምና ወረቀት ከመክፈትሽን በፊት ምን እንደነበረ፣ የት እንደነበርክ አንተ በትክክል ጉዳዩን ራሴ ካላደረግከው ማን አደረገው የሚለውን መፍትሄ ወዳ መምጣት ጉዳዩ ነው መግባት ኣለበ ወስጥ ነገሩን ማክራርና ሁሉን ነገር

እስከ መጣ ድረስ ጠብቃት አይደለ ያልኩህ? ለም ምንድን ነው ብጠብቀው አልኩህን? ደግሞ አልጠብቅም እንታደር ለምንድን ተቀበልከኝ? እዛኔ በቃ ስቴጂ ሰው ሰትያለስላሳ

ለምን ምንድን ነው እኮ ወንድሜ ጋርም የምትሄድ ሆስፒታል ደሞ አንተም ፈለኩ አጣው ስለዚህ ያለን አማራጭ ምንድነው ሆስፒታል አሁንም እኮ ሲደውልለት ወንድማ ያነሳ ምክንያቱም ጉዳዩን አብረን ነበር የጀመርነው አንተ አልመጣም ስትል ጉዳዩን በጣም ምክንያቱም ማታ ብነበረው ወረቀቱ ሁሉም ነገር ነበር አይደለ የድጋፍ ሁሉም እየቀበለ ሁሉም ነገር አስጨርሼ ነበር ያመጣው ለወረቀቱ ማለት ነው ግን እራስ ቀደድከው እራስ ጉዳዩን አሁንም ቢሆን ሂድና ጠይቅ አለ። አንደኛ መታ ራስ ወረቀት ራስ በዓይኑ ማየት ነበረብን። ሲወጣ ሲወጣም አሳክመም

በጣም ነው ኮነ ምትሸሽው አሁንም መሸሽ ትችላለ ግን ከዚ እሄዳለሁ ፖሊስ

መቼም ጥፋቱን የማያምን ሰው የሕክምና ወረቀት ነው እጁ ላይ ይዤላት፣ የመጣሁት ቀዶት ነው የጣለው ማለት ነው። እኔ ግን ለሱ ለእኔ ብትችል ብትችል ሌላ ውስጥ ቢቀር ከምትደበቅ ለእኔ አብራራ ነበር ነው ሁኔታውን አስረዳኝ ነበር ያልኩት፣ ግን እሱ አልፈለግም። አስረዳት የሕክምና ወረቀቱ ላይ ያለው የእንቅልፍ ክኒን ነው ነው የእንቅልፍ መድኃኒት እንደተሰጣት ነው የሚያሳየው። እና አድርገሃል ስለው ፊት ለፊት እንኳን ሊነግረኝ ምንም ነገር አላሰበም አልፈለገም። ስለዚህ እሱ ካልፈለገ እኔ ምን ጨንቀኛል። አስርና ሀያ አመት የሚፈረድበት ነው ቤተሰብ እስከ ቀጣይ ቪዲዮ ሰላማችሁን ያብዛላችሁ።